ፀጉራችሁን ለሚነቃቀልባችሁ እንዲሁም ደግሞ ፎረፎር ላለባችሁ ሰዎች ጭንቅላታችሁን ለሚያሳካችሁ ሰዎች ቀሲልን ወይም የቁርቁራ ቅጠልን ብትጠቀሙ ለውጥ ታገኙበት አላችሁ። በነገራችን ላይ ስሙ ያወዛገባችሁ ሰዎች ቀሲል ማለት ምን ማለት ነው እያላችሁ ትጠይቁ። ይሄ ዛፍ ነው። ቀሲል ቁርቁራ ይባላል። እኔ ተወልጄ ባደኩበት አካባቢ ቁርቁራ በመባል ነው የሚታወቀው። ፍሬውን ነው የምንበላው እኛ። ቅጠሉን ግን ተጠቅመንበት አናውቅም። አሁን ግን በርካታ በርካታ ለጸጉርም ሆነ ለፊታችሁ በርካታ ጠቀሜታዎች እንዳሉት እየተነገረለት ይገኛል። እስኪ ከነዚህ ጥቅሞች መካከል የተወሰኑትን ልበላችሁ። ቀሲል ወይም ደግሞ የቁርቂራ ቅጠል ጸረ ባክቴሪያዎች እና የተለያዩ ቫይታሚኖች በውስጡ ይዟል ከነዚህም ቫይታሚን ሲ ቫይታሚን ኢ እና እንዲሁም ዚንክ ይገኙበታል፣ ማለት ነው። እንግዲህ እነዚህ ቫይታሚኖች ለጸጉራችንም ሆነ ለፊታችን በጣም በርካታ ጠቀሜታዎች ይሰጡናል። የሞተ ቆዳን ለማስወገድ የፊትን ከእርጅና ይከላከልልናል። እንዲሁም ደግሞ ጥቁር ነጠብጣብ በፊታችን ውስጥም ካለ እነዚህን ጥቁር ነጠብጣቦችን ያስወግድልናል። ከተለያዩ ከፀሐይ ብርሃን እና ከተበከለ አየርም ፊታችንን ይከላከልልናል ማለት ነው። እንዲሁም ሜካፕ ተቀብተን ከሆነ ሜካፓችን ለማስለቀቅ እንደ ሳሙና ልንጠቀምበት እንችላለን። ፊታችን ወዛም ከሆነ ወዙንም ያስተካከልልናል ማለት ነው። እንዲሁም ደግሞ ውብ የሆነ እና አንጸባራቂ ቆዳ እንዲኖረን ያደርግልናል። ቀሲል ቀሲል በማስክ መልክም ልንጠቀመው እንችላለን። እንዲሁም ደግሞ ሳሙናም ሰርተን በሳሙና መልክም ለፊታችን ልንጠቀምበት እንችላለን። ለጸጉራችን ደግሞ በሻምቦ መልክ ምንም አይነት ሻምቦ ሳንጠቀም እንዲሁ ብቻ እሱን ጸጉራችን በቀሲል ብቻ መታጠብ እንችላለን ከፎረፎር ከተለያዩ ጸጉራችን ከሚያሳክኩ ነገሮች እንዲሁም ደግሞ ጸጉራችን ተጎርቶ ከሆነ ይህንን ተፈጥሯዊ የሆነ ቀሲልን ብንጠቀም ወይም የቁርቁራ ቅጠልን ብንጠቀም ጸጉራችን ከጉዳትና ከተጎዳበትም ልናወጣው እንችላለን ማለት ነው። በነገራችን ላይ አረብ አገር ያላችሁ ጦች በብዛት በብዛት ጸጉራችን ተነቃቅሎ ተነቃቅሎ ተነቃቅሎ አብቅቷል። በተለይ የእኔ ጸጉር ጭንቅላቴ ብቻ ነው የቀረው፣ ብል ምንም አለሳሳትኩም። በቃ የአረብ ሽንት ቤት ሊደፍንብኝ ነው እንዳለ እየተነቀለ ነው። በዚህ አጋጣሚ ቀሲልን መጠቀም ከተጀመርኩኝ አንድ ወር ሆኖታል። ጸጉሬ መነቀል አቁመዋል። ምናልባት እንደው ጤነኛ እየሆነ ይመስለኛል። ሻምቦ ሙሉ በሙሉ አቁም ያለሁ በቀሲል እየተጠቀምኩኝ ነው። ምንም አይነት ሻምቦ ከመግዛት አቁም ያለው ማለት ነው። አንድ ወር ይሆነኛል። ይህን ቀሲል ከተጠቀሙ እየተጠቀምኩ ካለሁኝ ማለት ነው። እንደምታዩት ዛፉን እኔ እየቀነጠስኩኝ አጥቤ አድርቄ ነው በራሴ የተጠቀምኩት። ምክንያቱም እግቤ ስለነበረ በአጋጣሚ የሆነ ቤት ሞብስ አድርግ ከግቢ ውስጥ ቀሲል አገኘሁና ወይም የቆርቆራ ቅጠል አላገኘው። ከዛ እሱን ቀንጥሼ አድርቄ ትንሽ ያደክማልሽ ውሃማ ስለሆነ እጅ ወጋል ምናምን እንጂ በጣም ሀሪፍ ነው። በተለያዩ አካባቢዎች አሉ። በኢትዮጵያ በትግራይ አለ፣ በአማራ ክልል በቆላማ አካባቢ አለ፣ እንዲሁም ደግሞ በሱማሌ አካባቢ ይገኛል። እና እንደ አካባቢያቸውም ውስጥ ባይኖር ገበያ ላይ አሁን በብዛት እየዋለ ነው፣ ሰዎች እየተጠቀሙበት ነው። ሻምቦን ተጠቅመን ጸጉራችን ለጤናችን ኬሚካሎች ይጎዳሉ፣ ለስኪናችንም ቢሆን ይህ ሻምቦ ከምን እንደሚሰራ ስለማናቅ ለጤናችንም ሆነ ለጸጉራችን፣ ይህን ቀሲል ተፈጥሯዊ የሆነ ናቹራል የሆነ ነገር ብንጠቀመው፣ አንደኛ ጤናችንም እናተርፋለን፣ ሁለተኛ ገንዘባችንንም ሴብ እናደርጋለን። እና ግዴታ ሻምቦ በውድ ተገዝተን ለጸጉራችንም አይሆን ነገር ከምናደርግ ልቅስ፣ ይሄ በሀገራችን አለ፣ ዛፉ በየአካባቢያችን አለ፣ ቀንጥሰን አድርቀን ብንጠቀም ሞር ሞር ጥቅሙን እናገኝበታለን ነው እምላችሁ። እንደ ሆኔ እኔ ተወልጄ ባደኩበት አካባቢ ቁርቂራ ነው የሚባለው ቅጠሉ። አንጠቀምበትም፣ እየቆረጥን ነው የምንጥለው። እንደምታዩት እኔ በሻምቦ መልክ ሰርችዋሉ። ምንም አይነት ሻምቦ የለውም ይሁላችሁ። አረፋው በጣም አልገባልኝ ብሎ እንዴት እንዳቆሸሸብኝ በተለያየ ነገር እንትልል ብሞክር እምቢ አለ። ወደ ውስጥ አረፋ ስለነበረው አረፋው ሊገባልኝ አልቻለም እና እዛው ላይ ትቸዋለሁ። እዛው ላይ ትቼ በዛ ፀጉሬን ታጠብበታለሁ ማለት ነው። አያችሁት? ፀጉሬ አልቆ አልቆ አልቆ በቃ ምን ልክ የሆነ በሽታ የያዘው ነው የሚመስለው ፀጉሬ እየተነቀለ፣ በጣም ነው የሚነቀለው። እኔ ተላጭቸው ነበረ የዛሬ አራት ዓመት አካባቢ ተላጭቼ ነበር። ጸጉሬ በጣም በቃ ማለት የተጎዳ ነው ሲያስጠላ። እና ተላጭቼ አሁን ደግሞ እንደዚህ ወጣ። ከወጣም ደግሞ በጣም ይነቀላል አይደል? የሆነ ዝም ብሎ እንትን ያለ በጣም ነው የሚያሳስበኝ የጸጉሬ ነገር ሁልጊዜ። እኔ ስትረስ ውስጥ እገባለሁ። ለምንድነው ጸጉሬ እንደዚህ የሚሆነው? እውነት የተለየ ኬዝ አለው ወይ ማለት ከጤናዬ ጋር አገናኘዋለሁ ለምንድን ነው እንደዚህ አይነት ጸጉር መነቀል የሚገጥመኝ ምናምን እላለሁ እና በብዛት ነው እየተነቀለ የሚወድቅብኝ እውነት ለመናገር እንደመነቀሉ አንድ ፍሬ ጸጉርም ጭንቅላቴ ላይ ይተርፋል ብዬ አስቤ አላቅም ግን እግዚአብሔር ይመስገን ቢያንስ ይቺ ተርፋልኛለች አሁን ግን ሙሉ በሙሉ ሻምፖ አቁም ያለሁ እኔ በቀሲል ነው እየተጠቀምኩኝ ያለሁት እና ሀሪፍ ነው ደህና ነው ጤናው እየተመለሰ ይመስላል ቢያንስ እንደዚህ ያዝ ሳረገው የተሻለ ይመስላል። እና እናንተም ጸጉራችሁ እየተነቀለ ያስቸገራችሁ ሰዎች ከሻምቦውም ሊሆን ይችላል፣ እርግጥ ከውሃውም ነው። ግን ሻምቦውም ደግሞ ለእኛ ለሀበሻ ለአፍሪካውያን ጸጉር ስለማይስማማ በተፈጥሮ የምናገኛቸውን ግብአቶች እንደዚህ ብንጠቀማቸው። በተለይ በየቀያችን የሚገኙ ነገሮች አሉ፣ በርካታ ለኛ የሚጠቅሙ ነገሮች አሉ በየቀያችን እነሱን ብንጠቀማቸው ብዬ ነው የምላችሁ እና እንደዚህ አይነት ዛፎችን ደግሞ እየቆረጥን ከምንጥል ብንጠቀመው ለህብረተሰባችን ብናሳውቅ በጣም ብዙ ጥቅም አለው ቀሲል እውነት ለመናገር ለፊታችን ለፊታችን ራሱ ፊታችን እንዴት እንደሚያንፀባርቅ በተለይ በተለይ ወዛም ለሆነ ሰው ወዛም ቆዳ ላላችሁ ሰዎች በጣም አሪፍ ነው። ለደረቅም ይሆናል፣ ግን ቶቶሎ አትጠቀሙት፣ ሁልጊዜ አትጠቀሙ። ለደረቅ ቆዳ ወይም ደግሞ ተጠቀማችሁት፣ ሞስቸራይዝ የሚያደርግ ነገር ተጠቀሙ። ታቀቡ። አያችሁት እንዴት ጽድት እንዳደረቀው፣ ጽድት ነው የሚያደርገው። ፎረፎር ምናምን ምናምን የለም። እኔ ፎረፎር ነበረብኝ፣ ይህ ስጠቀም ነው እንዳለ ቆዳ ጽድት፣ በቃ ጽድት፣ ምንም ነገር አያችሁት። ይሄ ደግሞ ፊቴ ታጠብበታለሁ ለፊቴ ማለት ነው። ፊቴ ራሱን እንጽ ሆኖ ትንሽ ያው ማር ቤት ምናምን ስለም ሰራ ማዳት ወጥቶብኝ የነበረ እንደው እየቀነሰ መጣልኝ። አሁን ለማዳትም ሀሪፍ ነው፣ ተጠቀሙት። ማዳታችሁ ከላይ ከሆነ ያጠፋላችኋል። ቀሲል በጣም አሪፍ ነው፣ እግዚአብሔር ይመስገን። እኔ አሁን ጥቅሙን አግኝቼበታለሁ፣ አውቄበታለሁ። እውነት ለመናገር ለሻምቦ የሚሆን ገንዘብ የለኝም፣ ካሁን በኋላ ሳሙናም ሰርቻለሁኝ በዚህ በጣም አሪፍ ነው ለፊት እንዴት ልስልስ ነው የሚያደርገው። አንጸባራቂ ቆዳችሁ እንዲ ነው የሚያንጸባረቀው፣ ሻይን ነው የሚያደርገው። እና ተጠቃሙት ውዶቼ፣ በየአካባቢያችሁ ይሄ ዛፍ ካለ እየቆረጣችሁ አትጣሎት። እኔ ይቆጨኛል። ለእህል ብዙ ስለማይስማማ ጥላ ስለሚያደርግ ግንድስ እያደረጉ ነበር የሚጠሉት። በተለይ ፍሬ ማያፈራ ምናምን ከሆነ ይጥሉታል። ና እንጠቀመው፣ አንጣለው። ይህን ነገር እንጠቀምበት ልላችሁ ነው። አንዳንዴ ቀሲል ምንድን ነው የምትሉ ሰዎች፣ ቀሲል የቁርቂራ ቅጠል ነው። እሺ፣ ምናልባት በሶማሊያ አካባቢ ቀሲል ይባላል መሰል። በአረበኛ ሲድር ነው የሚባለው፣ እንደዛ ሲድር ነው ይሉታል በአረበኛ። በነገራችን ላይ አረቦች ጥቅሙን ያውቃሉ። አያችሁት ፊት እንዴት ጽድት እንዳለ? ወይ እንዴት እንደምወደው ፍልተር ምናምን በነገራችን ላይ የለውም። ታውቃላችሁ ምንም ፍልተር አልተጠቀምኩኝም። ምን ያልጠቀም ፍልተር። በተለይ ደግሞ እናንተ እንድታዩት ብዬ ነው። ጋይ ሴን ይመስላል። ተጠቀሙት ከተመቻችሁ፣ ላይክ አድርጎ እሺ